ሰዓዲና አሊ ዛሬ ያው ውሳኔያቸውን ለመወሰን ከች ብለዋል ማለት ነው። ያው ግን አሊ ጭንቀት ላይ ገብቷል ማለት ነው። ይሄ ሁለተኛ ሚስት ለኬ ማግባትም ማሰብም ለኬ ጭንቅ አለው ማለት ነው። እና ዛሬ እኔ ሁለተኛ አግብተው ያው ጭንቅ ላይ እንዲሆኑ ያስረዳን ቪዲዮ ነው አሊ ይዞልን የመጣው። ሰዓዲም ዛሬ ሁለተኛ ወይ ሁለተኛዋን ምረጥ ወይ እኔን ምረጥ ብላ ምርጫ ሰጥተዋለች ማለት ነው። አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የእናት ዩቲዩብ አድማጭ ተመልካቾች በያላችሁበት ያላህ ሰላም፣ እዝነት፣ ረዴት ሁሉ ነገር አይለያችሁ እያልኩኝ ዛሬ ያው በአዲስ ቪዲዮ ተከስቻለው ማለት ነው። እስከ መጨረሻው አዳምጣችሁ እንግዲህ ኮመንት አስተያየት ስጡ ማለት ነው። እነቅመሞች እየበተለይ ማለት ነው። አይ እነዚህ ወንዶች እየ ወዲያ ገቡ ማለት ነው። ሁለተኛ ሶስተኛ እያሰቡ ከዛ አሁን አይምሯቸው ትክክል እየሰራ አይደለም። ያው ዛሬ አሊ ማለት ነው የሆነ ኮንፊደንሱ ውልቅልቅ ብሏል ማለት ነው። በፊት አሊ መሻላህ ያኒ በቃ ጎበዝ ነበር፣ ንግግሩ ምናምን ነገር የሆነ አሪፍ ንግግር ነበር የሚናገረው ማለት ነው። ዛሬ ውሳኔ ውስን ሲባል እንዴ እና ሰዓዲ በጣም ደስ ብለሽኛል ማለት ነው። እኔ ጀግና እኔ በፊቱ አስለን እኔ አንቺን ማለት ነው። በጣም ነበር እማደንቅሽ። ጎበዝ ነሽ። አንቺና ሰሙቲ በቃ የሴቶች ጀግኖች ያኒ በቃ ልዕልት ናችሁ። ልዕልቶች ልዕልቷና ብለናታል ሰሙቲ ማለት ነው። እና ንግስቷ ንግስቷ ነገስታ ሰሙቲ ንግስቷ ሳዓዲ አሁን ሁለት ሆናቸዋል ማለት ነው። ንግስት ነምበር ሰሙቲ ስትሆን ንግስቷን ነምበር ደግሞ ሳዓዲ ነሽ ማለት እና አሁን ዛሬ ያው ሁለተኛዋን ወይ ሁለተኛዋ ወይ እኔን ምረጥ እንደት ብሎ ሲላት አይ ክላስ እኔ ሄዳለሁ ልጆችን እጂ እሄዳለሁኝ ስትለው ወዴት ነው እዚህ ብሎ ሲላት ቤተሰቦች ጋር አለችው። ከዛ እንደዛ ስትለው አሊ ደግሞ አይ እኔ ሙቼ እንጂ ልጆች እንም ለያቸው ሳልሞት አልለያቸውም ማለ ይሄንን ደግሞ ወንዳ ወንድነቱን እወድለታለሁ ማለት ነው ምክንያቱም አሊ አንዳንዶቹ ወንዶች አሁን ምሳሌ ምን ያደርጋሉ መሰላችሁ ወይ ሁለተኛ ሁለተኛ ሚስት ሲያገቡ አንደኛዋ በቃ አልብሬህ አልኖርም ብላ ስትለው ማለት ነው ጥሎ ጥቅሎ ልብሎ እዛችኛይቱ ጋር ይሄዳል ያኔ አሁን ውሳኔ የሆንም የአሊ ውሳኔ ባናቀውም፣ ግን ደግሞ ለጊዜው አሊ ያለው ነገር በጣም አሪፍ ነው ማለት ነው። ወንዶችዬ እንደሱ ጀግና መሆን አለባችሁ። ያ ውሳኔው ሲወስን ደግሞ ይዤላችሁ እመጣለሁ። ግን ለጊዜው ግን መሻአላ ነው። ግን ወንዶችዬ የውሳኔ ሰው ሆኖ እንዴ ወስኑ፣ ወስኑ፣ አንድ ነገር ላይ ወስኑ ነው። እና ሙቼ ነው እንጂ እምንለያቸው ሳልሞትማ ልጆችን አልለያቸውም ሲል በጣም አስደሰተኝ አሊ ማለት ነው። እና በረካ አሁን፣ ወንዶችዬ ከሱ ተማሩ መሻአላህ አለይክ። ሲቀጥል እኔኮ ወንዶችዬ ማለት ነው ለምንድን ነው ሁለት የምታስቡት? አሁን ምሳሌ አንዷ ጀግና ከሆነችላችሁ፣ በቃ በሁሉም ነገር ብቁ ከሆነችላችሁ፣ ልጅ ከወለደችላችሁ፣ እናንተን የምታከብር እናንተን የምትንከባከብ ቤቷን አሳምራ የምትይዝ ጎበዝ ከሆነች ለምንድን ነው ሁለተኛ የምታስቡት? ቆይ ማለት አሁን እኮ አንድ ሰው የሆነ አንዱ ነገር ካልተመቸው ወደ አንዱ ነገር ደግሞ ለማመቻቸት ይጥራል። ምሳሌ ያ ያለ ነገር ነው። ወላኪን ግን ሴቷ ጀግራ ከሆነች ለምንድን ነው ሁለተኛ፣ ሶስተኛ ምናምን የምታስቡት ማለት ነው እንዴ? ላላገቡትም እሰቡላቸው። አሁን አሁን እኮ አሊ ወይ ከወንድሞቹ ወይ ከጓደኞቹ እኮ የሆነ መቼም ይች ዱንያ ካል እንት ላንዱ ከፍ ላንዱ ዝቅናትና ቢሰራ ጓደኛው ሆነ ወይ ወንድሙም ቢሰራ ቢሰራ የሆነ ዱንያ አልጠራቀምለት ብላ ሚስቱና ያው ለማስተዳደሪያ አቶ የተቸገረ አለ። ምሳሌ ለቹ ሁለተኛይቱን ያሰበበትን ማለት ነው ያገባበትን ብር ላንድኛው ወንድሙ ወይም ላንድኛው ጓደኛው ሰጥቶት ቢረዘቅ ማለት ቢያገባው ማለት ነው። ዛሬ ያው መረር መረር ያለ ነገር ስለሆነ ከረሚ ላይ እየበላሁ ነበረ ቀጭ ቀጭ አለ ማለት ነው። ይቅርታ ግን። እና ምንድነው ልላችሁ የፈለግኩት ወንዶችዬ፣ ሁለተኛ ኑሯችሁ የተመቻቸ ነገር ኑሯችሁ ሁለተኛ ከምታስቡ ሶስተኛ፣ ከምታስቡ ለወንድምህ ለጓደኛህ እሰብለት ሰደቃ ማለት እኮ ነው፣ ሰደቃ ስጥ እዚች ዱንያ መቼም፣ ይች ዱንያ አጭር ናት። ለአጭር ሕይወት ለራስ ብቻ ተደስታ ትሄድ ምን ችግር አለው? እንደው እንደው አይ እኔ በሆነ እኔ ወንድ ብሆን ማለት ነው ምን ነበርም ማድረግ መሰላችሁ ልንገራችሁ፣ መሀቅ ለመናገር ማለት ነው አሁን ወንድ ብሆን እኔ በቃ ቢኖረኝ ገንዘብ ቢኖረኝ ሁለተኛ፣ ሶስተኛ፣ አራተኛ አልመኝም አንዷን ብቻ ሚስቴን አሳምሬ ይዤ ልጆች የምትወልድልኝ ከሆነ ወላድ ከሆነች ልጆችን እሷ ጋር በቃ በድንብ አርጌ እያሳደኩ ልጆችን ከዛ ገንዘብ ማላህ ያው ሰጥቶኛል ማለት ነው። ከዛ በገንዘቤ ሌላው ጓደኛ እንዲያገባ ወንድሜም ካለ ወንድሜ እንዲያገባ ከዛ አመቻችላቸዋለሁ ማለት ነው። ከዛ እንደገና እንደዛ ከዛ ከኔ እየተማሩ እነዛኞቹም እንደዛ ያረኩላቸው ወንድሞች ጓደኞቼ ሌላ ሌሎቹም እንደዛው እያደረጉ ይቀጥላሉ። ምሳሌ ማለት ነው። ከዛሁን አሁን ዱንያ በቃ ሲኖር በደስታ እዛችኛ ዓለም ሲከድ በደስታ ሰደቃ ይሏቸዋል። ይሄ ነው ማለት ነው። ግን እሳ የእኛዎቹ ማለት ነው ኖሯቸውም ሁለተኛ ሚስት ሳይኖራቸው ሁለተኛ ሚስት አይ አረተውኝ አረተውን አረተውን አረተውን አረተውን አረተውን ተፋቱን ተፋቱን ምንድና ምንድን ነው ዛሬ ሰአድዬ ማለት ነው በጣም አስደስተሽኛል። ሀቂቀተ ማለት ነው በቃ ሴቶች እንደ ሰዓዲ እንደ ንግስቷ ሱመቲ ማለት ነው ልክ እንደሷ ነው መሆን የለባችሁ አሁን አብዛኛዎቻችሁ እህቶቼ እኔ አያለሁ ምሳሌ በቅርብም እማቃቸው በዙ በሚዲያ የምናያቸው ምንድን ነው የሚያደርጉት? ባሎቻቸው ጥለዋቸው ሲሄዱ የሆነ ያለቃቅሳሉ፣ እራሳቸውን ይጥላሉ በቃ ወይ ከራሳቸው ሳይሆኑ ወይ ከወለዷቸው ልጆች ሳይሆኑ በከንቱ ነው የሚቀሩት ማለት ነው። እና ለምን እንደዚያ ይሆናል? ከራስ ጠግቦ ከሄደ አልፈልግሽም ብሎ ወደ ሌላ ከሄደ አይፈልግሽም። ላልፈለገሽ ሰው ደግሞ ለምን ስሜት ይሽጎዳል? ወላሂ እኔ አሁን ብዙ እህቶች እንደዚህ በምናወራ ሰዓት እንዲህ ያልፈለገሽን ሰው ለምን ፈልገ ይተዋለሽ? ከራስ ይሄድ፣ መንገዱን ጨርቅ ያርግለት ብዬ ስላቸው ማለት ነው። አይ አንቺ እኮ ስላልደረሰብሽ ነው ይላሉ ማለት ነው። እኔ ወደ ላይ ቢደርስብኝ ራሱ እንደዋለ ያርግብኝ እንጂ ራሴን አልደፋም። እንዴ አልፈለገኝም። ላልፈለገኝ ሰው ምን አሸ ብዬ ነው ማቆላምጠው። ከላስ ሌላ ያማረው እኮ እኔን አልፈለገኝ ሆኖ ነው። እኔን አልወደደኝ ሆኖ ነው ማለት ነው። ከላስ ካልወደደኝ አልወደደኝም። ግዴታ ውደደኝ እኔ ጋር ኑር ብዬ ለምንድን ነው ማለቃቀስለት? አዎ ዛሬ ፍትፈታ ላይ ነኝ። አዎ ዛሬ በሰዓድና በአሊ ነው የምፈተፍተው ማለት ነው። ያ ወንዶችዬ፣ አይ እንዲው አረጌ የእናንተ ነገር እና እንሻላ አልሙሄም፣ አልሙሄም ሁለተኛ ሚስት፣ ሶስተኛ ሚስት፣ አራተኛ ሚስት ደስታም ብቻም ሳይሆን ሐዘንም አለው የሀባይ ወንዶችዬ ማለት ነው። ሀቋ ከባድ ነው ወላሂ ሀቋ ከባድ ነው። ሀቋን እንዴት ብለህ ነው የምትዋጣው? አሁን እንደው የእኛዎቹ ማለት ነው እንደው ከመቶ ፐርሰንት እንደው አምስቱ ፐርሰንት ብቻ አምስቱ ፐርሰንት ብቻ እንደው ለሁለት ማስተዳደር የምትችሉ ወንድ ብትኖሩ እንጂ ዘጠና አምስቱ ፐርሰንት እንኳን ለሁለተኛ ቀርቶ ለአንደኛው እንኳ ራሱ ሀቋን የማትዋጡ ናችሁ። እንደው ምሳሌ ማለት ነው እንዲያው በጥናት እንዲያው በጥናት ተደርሶበት እኮ ነው። አይ አይ አሁን ታዲያ እንደዛ ሆኖ እንዴት ነው እናንተ አሁን ሁለተኛ ሶስተኛ እንዴው የምትፈልጉት? ተው እንጂ ተው እንጂ፣ እንከባበር። ተው እንጂ ፍትህ፣ ፍትህ ለሴቶችዬ ማለት ነው። እኔ እኔ ወላሂ ያሳዝኑኛል። አሁን ምሳሌ እዚህ ስደት ላይ ምን ያደርጋሉ መሰላችሁ አንዲት ሆነ ያገባል እንትን አረብ ቤት ይልካታል ከዛ ሌላኛዋን የሚል ያገባል አረብ ቤት ይልካታል ከዛ እሷ እየሰራይ የምትልክለትን ብር እሱን ቅጭ እያደረገ ይበላል ማለት ነው ወላይ እኔ እውነቴን ነው የምነግራችሁ እኔ ሴቶቹም አንዳንዴ ጥፋተኛ ነን ማለት የራሱን ችሎ ለማያስተዳድረኝ ወንድ ለምንድ ነው የማገባው እሺ እራሱን አይቻል እንደው እኔም ሬም እየሰራው ከሆነ እንደው አላህ የሰራ ሰው ያድርገን። ምሳሌ አላህ ጤናችንን ይስጠን፣ እሱም ይስራ፣ እኔም ልስራ፣ አብረን እንደግ፣ ክላስ እንውለድ። ልጆቻችንን በስነ ስርዓት የሱንም ፍቅር የኔንም ፍቅር እያዩ ልጆቻችን ይደጉ። ከዛ ባሻገር አሊ እንኳ ቢያገባም እንደው መቼም እንደው ቢያገባም እንደው ምሳሌ ሀገሩ ላይ ነው ሀገሩ ላይ ነው ያለው። ብቻ ያኔ መቼም እንደው ከውጭ ስናያቸው መቼም ጥሩ ናቸው። ያኔ ጥሩ ሁኔታ ላይ ነው የምናያቸው። ምሳሌውን ሀገሩ ላይ ሂዷል፣ ችግር የለውም። እኔ አሁን የማወራው ስደት ላይ ሆናችሁም ሆነ እዛም ኢትዮጵያ ሆናችሁ አግብታችሁ ወደ ስደት የምትሰዱ ወንድሞች፣ እንደገና እዚህ ያለችው ሚስትህ ወደዛ ትልክልክ ሁለተኛ የምታገባው ይህስ እንደው ይህስ እንደው አላህ ይወደዋል አላህ ይወደዋል? አይ ቆይ እንዲያው ተው፣ እየተሳሰብን እንጂ እንደ ወንዶች እያራ ተው፣ እየተሳሰብን አረ ወይኔ እኔ እናንተ እኔ መቼም እናንተ ወላሂ አሰብኩላችሁ። ሀቂቀተን በጣም ነው እያሰብኩላችሁ ያለሁት። አሁን ላይ ያላችሁ ወንዶች በጣም ነው እያሰብኩላችሁ ያለሁት። ምክንያቱም የሴት ልጅ ሐቅ ነቢያችን ስለ ላ ሰለም ሴትን ልጅ ያኔ አማና አደራ ብለዋችሁ ነው እንግዲህ የተለዩት ማለት ነው። ያንን እረስታችሁ እንደገና ወደ በደል እየበደላችሁ ነው ያላችሁት። ወላህ አላህን ፍሩ፣ አላህን ፍሩ ማለት እዚህ ላይ ነው። አሁን አንዳንድ ሰዎች የሆነ ነገር ሲያዩ ይሆን አለሃም ፍሩ ይላሉ ይላል። የሆነ ጥቃቅሊቱ ይሄ በጣም ከባድ ነው። ሀባይም የሰው ሐቅ ሐቅ ሐቅ ከባድ ነው። ሀቂቀታ ማለት ነው እንደዚ። ምንድነው ሸሪአው እኮ ፈቅዶታል እናንተ ለምንድነው የምትቃወሙት ይላሉ። ሸሪአው እኮ ህግ አለው። በህግ መሰረት እንጂ እኮ ዝም ብሎ አለ ህግ እኮ አግባል አለህም ነብያችን ስለ ላ ሰለም እንኳን ሀታ ያኒ እሳቸው አሁን ሚስቶቻቸውን በፍትህ ነው ፍትሃዊ ሆነው ነው ሲያኖሯቸው የነበረው ምንም ያጓደሉባቸው ነገር የለም። ወላኪን ግን አላህ ስብሃነ ተዓላን ይማጸኑት ነበረ። ምናልባት ያኒ ሀቃቸውን አጓድዬ ይሆን እን በማለት በመፍራት ያኒ የእሱን ምህረቱን ይጠይቁ ነበረ ማለት ነው። እና የዛሬ ወንዶች ደግሞ ምንድን ነው የምታደርጉት? ሀቋን ሳትጠብቅ ማለት ነው። የአንዷን እንኳን ሀቅ ሳትጠብቅ ሁለተኛ፣ ሶስተኛ፣ አራተኛ ታስባለህ፣ ታገባለህ ማለት ነው እና የእሷን ሀቅ የሴቶችን ሀቅ ወላሂ ከባድ ነው። የሴቶች ሀቅ ከባድ ነው፣ ከባድ ነው። ሀቃቸውን ጠብቁ። ያለህን ቁጣ አስቡት ማለት ነው እና ነገ ሂሳብ ውስጥ እንዳትገቡ ብዬ ነው። እኔ ለእናንተ አስቤ ነው ወንዶችዬ። እኔ እኔማ ምን አገባኝ እኔ ምን አሸኝ እኔ ምን አሸኝ። እኔ እኔ ለእናንተ አስቤ ነው እና ከባድ ነው። ምንድነው የሚያረጉት? ካላስ ያኔ በቃ ሁሉ ላይ ያለው ፋሽን አንዷ ሚስት አግብቶ ወደ ይሰድ ስደት ይሰዳታል ከዛ ይዝህ ያለችው ብር ትልክለታል ስትልክለት እዛ ደግሞ ያገባል ሌላ ክላስ። ይሄ ነው አሁን ያለው ፋሽን ሆኗል። ይሄ ደግሞ ሴቶች እየጠንቃቀበሉ ወላ እየጠንቃቀበሉ ማለት ነው፣ ካገባሽ ማለት ነው ካገባሽ ወደ ሌላ ስደት አትሂጅ። እኔ እንደኔ ማለት ነው ኢትዮጵያ ሆናችሁ ባላግብታችሁ፣ እንደገና እናንተ ደግሞ ስደት የምትመጡ ወላ እናንተ ስተት ስተት ላይ ናችሁ ሴቶችዬ ማለት ነው። እናንተ ምስኪን ሰቡ እንዴ ምሳሌ ማሰብ ያለብሽ እኮ አንቺ ዝህ እየለፋሽ የሰው ፊት እየገረፈሽ እንደገና እሱ ደግሞ በዛ እየተደሰተ ሌሽ ሌሽ እንደዚህ ይሆናል። ኮላስ ካገባሽ በኋላ መጀመሪያ፣ የሴት ልጅ እድሜ ገደብ አለው። ሳታገቡ ቆዩ፣ ስራ ላይ ቆዩ፣ ስራ ላይ ተወጠሩ እያልኳችሁ አይደለም፣ ግን እወቁበት። መጀመሪያ ወደ ትዳር ከመግባታችሁ በፊት ትንሽ የሆነ የምትንቀሳቀሱበት ነገር ያዙ። ያችን ከያዛችሁ በኋላ ወደ ትዳር ግቡ። ወደ ትዳር ከገባችሁ በኋላ ደግሞ ባሎቻችሁ ጋር አብራችሁ ኑሩ። ምሳሌ እሱ ጋር አብረሽ የምትኖሪ ከሆነ ክላስ ሁሉንም ነገር የሚያስፈልገውን ነገር ከጎኑ ሆነች ታደርጊለታለሽ። ወደ ሌላም የማያስብበት ሁኔታ ሊፈጠር ይችላል ማለት ነው። እንዶ ምሳሌ አንዳንዶች እንኳን ያን ይዘው ማጠገባቸው አድርገው ያው፣ አሁን እንደ አሊ አሁን አሊ ሰአዲ ጎበዝ ናት መቼም እንደው እንደምናያት ቆንጅዬ ናት የቤቷን ማያያዝ የልጆቿን ማያያዝ ለስራም ያላት ሁሉም ነገር ጎበዝ ናት ወላኪን ግን አሊ ያው ሌላ አስቧል ግን ቢሆንም እንግዲህ ምንም ማድረግ አይቻልም ምንድን ምን ያለው ውሻ ላመሉ ዳቦ ይልሳል ነው የሚባል ነገር አለ እንደዛ ሆኖባቸው ነው አልሙሄም ጠንቀቅ በሉ እህቶቼ ቁፍጣና ሆኖ ለማለት ያህል ነው እና ኮመንታተሮች ደግሞ በአሊና በሰአዲ መካከል ገብታችሁ መጥፎ ኮመንት አትጻፉ። እናንተማ አላህ ይቆጣባችኋል ማለት ነው። ዝም ብላችሁ ብቻ አዳምጧቸው፣ ከዛ የሆነ ምክር ስጧቸው። ምክር ያኒ ለዘብ ባለ ምክር ስጧቸው እንጂ እንደዚህ አሊ ምናምን ምናምን የሚባል ሙሸ እንትን ስድብ ነገር አትሳደቡ። በጥቅሉ ስድብ አትሳደቡ ለማለት ማለት ወዳለሁ፣ እህቶቼ ምክር ብቻ ለግሷቸው። ምክንያቱም ይሄ እየተካሄደ ያለው ሁኔታ ትውልድን የሚያበላሽ ነው። ያኔ መፈታት፣ እንደገና ጭቅጭቅ፣ ይሄ ነገር በጣም ትውልድን ያበላሻል። ምክንያቱም ከስር ያለ ከላይ ያለውን እያየ ነው መቼም የሚያድገው። እና ስለዚህ ፍቅርን መስበክ እንጂ ጥላቻን መስበክ ይሄ አስፈላጊ ነው ብዬ አላስብም። ኢንሻአላህ በቀጣይ ቪዲዮ እስከምመለስ ድረስ ሁላችንንም አላህ በእያለንበት ይጠብቀን ያው ክፉ ንግግር ጥሩ አይደለም ማለት ነው የኛ ውዱ ነቢ መልካም ንግግር ሰደቃ ነው ብለውናል አስተያየት ስትሰጡ በአሪፍ ቃላት አስተላልፉ እላችኋለሁኝ እናታችሁ ማለት ነው የእናት ምክር ጥሩ ነው እናታችሁን አዳምጧት